እኔም ትክክለኛ ሰዓቱን ባቀ ሪቫይዝ ለማድረግ ይጠቅመኛል። ተማሪ አይደለሽ? ተማሪ ደግሞ ልክ እንደ ወታደር ሁልጊዜም ሬዲ መሆን አለበት። ፊዚካሊም፣ ሜንታሊም ሁልጊዜም ዝግጁ መሆን አለበት። ወንድሜ ፋይሉ የለም፣ የለም፣ ፈልጊው። ምናልባት ሌላ ቦታ ጥፋትና ተንኮል አይለቅብሽ የተባለችው ሮዛ በሀሰት አረገዝኩ ል በማለት ዴቭን በደስታ እያጨለለችው ነው። ዴቭ አቅፎ ለመሳም ካለው ጉጉት የተነሳ ሮዛ አረገዘችልኝ እያለም ለቫንቴሮን ደስታውን ገልጾለታል። ቫንቴሮን፣ እስኪ ደስታህን በቀላሉ አድርገው ነገሮችን ተረጋግተህ ቆም ብለህ እንድታስብ እድሉን ማመቻቸት አለብህ ይለዋል። ሮዛ አረገዝ ጎልህ ስላለችው ዴቭ አሁን ለባንቴሮን በግልጽ ነግረዋለች። ማለትም አንቺ ለመሆኑ ከዴቭ አርግዘሽ ነው ወይስ ነገ በሀሰት ምን ልታቀርብ ይፈልገሽ ነው? ሽል እንደሆነ እየገፋ ይመጣል። ዳቦ እንደው ይጠፋል። እንዴትስ በሀሰት አረገዝ ጎልህ በማለት ልታፋብየው ሞከርች ብሏታል። ሮዛም ባለቤቴ እስከሆነ ድረስ እንዴት ጀርባዬን ሰጥቼ እተኛለሁኝ? የማላረግዝበት አንዳችን ምክንያት የለም ማንኛውም አንተ የምትራመድበት እግር ቢነሳህ አእምሮህን እንኳን ሰፋ አድርገህ ማሰብ ይኖርባሃል፣ እያለች ጤናክል ምክንያት ሶፋ ላይ መዋል ማደር የጀመረውን ባንቴሮንም በስድብ ታጠረግደው ገብታለች። ባንቴሮን አይ አንቺ ሰይጣን ጭራሽ ደግሞ አሁን አረገዝኩልሃል ሽው እያለ ፋት ወጥመድን ስላጠመደች ስላጠመደችበት ዴቭ በጣም እያሰበለት ይገኛል። ወንድሟ ዴቭን እንዲ እንዲጠነቀቅ ለማድረግ ያላደረገችው ጥረት የለም። ነገር ግን ዴብ ግራ ቀኝ መመልከት ተስኖታል። ይባስ ብሎ አሁን ሄዋን ወደ ቤት መጥታ ስቅስቅ ብላም እያለቀሰች ነው። ሄዋን የዴብ የቀድሞ ፍቅረኛው ነበረች። ነገር ግን የእሷን ስሜት ባለመረዳት ዛሬ ላይ ሮዛ ጋራ በአፍቃሪ ሆኖ ቢከሰትም ሮዛ ግን በሕይወቱ ድራማ እየተጫወተችበት ትገኛለች። ይህንን ያልተረዳው ዴብ ከሕይወቱ እንድትርቅለትና የልጅ አባት ስለሚሆነው ልጃባት ስለሚሆነው ቀጣዩ ህይወቱ እያሰበም በደስታ እየወረቀ ነው። ታዲያ ይህንን ህይወቴን ሙሉ ላደርግበት አንቺ ከህይወቴ ውጭሌ በማለትም እየሰደባት ይገኛል። አንም በሚያሳዝን ሁኔታ በእንባ እየታጠበች ትገኛለች። ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች እንደምናላችሁ፣ በያላችሁበት በአለም ዳርቻ ሰላማችሁ ይብዛ እያልኩኝ ትንሿ ሙሽራ ክፍል 24ን እንመለከታለን። ኒና ሮዛ በተቀመጡበት ዴቪ ይመጣል። ይህኔ ሮዛ ብዙ ዋሸች ነገር አለ በማለት ከዚህ በፊት በህይወቱ ላይ ስትጫወትበት እንደነበረ በግልጽ ለመናገር ደፍራም ቆርጣ ተነስታ ነበረ። ሆኖም ግን ሮዛ ምክንያታዊ አይለቅብሽ ተብላለች። አዎ በትክክል የደበቅኩ አንድ ሚስጥር አለ። እርሱንም ጊዜ ፈተዋል ብዬ ነው እስካሁን ያቆዩት አለችው። ሆኖም ምን ልትነግሪ ፈልገሽ ነው በማለትም ለመስማት የጓጓው ዴብ አሁን እንዳረገዘችለትና ልጅ ልታሳቅፈው እንደሆነም ትነግረዋለች። ይህን ሄዶ በጣም ደስ ይለዋል። ምክንያቱም አባት ለመሆን ጓጉቷልና፣ ታዲያ ይህንን እየሰማችው ሔዋን ስቅስቅ ብላ ማልቀሷን ተያያዘችው። ሉሊት ቁጭ ብላ ትጠባበቃት ነበረ፣ ምክንያቱም በህይወቷ አንዳች ስህተት ከሰራች የሚል ፍርሃት ውስጥም ስለገባች አልቅሳ እስከምትጨርስ ድረስ ስትጠብቃት የቆየችው ሉሊት በስከ መጨረሻም አንዳች ነገር ታደርጊያለሽ የሚል ፍርሃት ስላለብኝ ነበረ ከዚህ ክፍል መውጣት ያልፈለግኩት ትላታለች። ህይዋንም ነገሮቹ ከአቅማ በላይ እንደሆኑና እንደከበዱባትም ትነግራታለች። ይህንን እየሰማችው ሉሊትም ያስገረም ሁኔታ ህይዋንን እየመከረቻት ነው። አይዞሽ ታልፊዋለሽ፣ የከበደሽ ሁሉ ይቀላል ምንም እንኳን አሁን ላንቺ ብዙ ነገሮች የተወሳሰቡ ቢሆኑም በጊዜ ሂደት ሁሉም ነገር ይፈታል አለቻት። ለማንኛውም ግን የሉሊት ምክር እጅግ በጣም የሚያሳዝንና ልብ የሚነካ ነበረ። ሉሊት በጣም ጀግናና አስተዋይ ልጅ ናት። የምትናገራቸው ቃላቶች ከእድሜዋ በላይ ነው። ቁንስ ወንድሟ የሮዛን ክፋት በቀላሉ መረዳት አለመቻሉ ያናድዳታል። እንዲህ ዴብን የሸወደችበት ታሪኳን ዴቭ ግን ደስታውን ለማፍሰር ደቂቃም አልፈጀበትም። ፓንቴሮን ሮዛ እንዳረገዘችለትና በዚህ ደስታ መካከል እንዳለም ይነግረዋል። እንኳንም ደስ አለህ አለው። ሮዛ ከክፋት የመነጨ ምክንያታዊ ሀሳብ እንደሆነም ባንቴሮን ገብቶታል። ደስታህን ሙሉ እንዲያደርግልህ እፈልጋለውኝ ከቃላት ባለፈ በእጅ የሚዳስስ በአይን የሚጨበጥ እንዲሆንም እመኛለሁ በማለት መልካም ምኞቱን ገለጸለት። ከዚህ በላይ ደስታ ምን አለ? እጅ ልታሳቅፈኝ ማግስቱ ላይ እገኛለሁ በማለት ዴቭ የሮዛን ክፋት ያልተረዳው አሁንም እያመሰገናትና እያደነቃት ነበረ ሲገልጽለት የነበረው ሮዛን በበኩሏ በደስታ እያጨለለችው እንደሆነ፣ ዴቭ አሁን የልጅ አባት ልትሆን ነው እንዳለችውም ለማንቴሮን ነገረችው። እንዴት ሊሆን ይችላል ይህስ እንዴት አይነት ውሸት ነው? ነገ ኮ በአይን የሚታይ ነገር ነው። እንደሆነ ይገፋል፣ ዳቦም እንደው ይጠፋል። በምን መልኩ ልታስታርቂው ትችያለሽ? በማለትም ያሳሰበውን ነገር ይገልጽላታል። ሆኖም አጅሪት ሩዛ ይህኔ አንተ እግር ሸባ ባይሆን ኖሮ ከአንተ ይወለድ ነበረ። እኔ ለማንኛውም ጀርባዬን የምሰጥ ሞኝ መሰልኩ ሆይ? ባለቤቴ እስከሆነ ድረስ ከሱ ጋ ነው እያደርጋለሁት በማለት እንዳረግዘች አድርጋ ለማስመሰል ሞከረች። ሌላኛዋ አሳዛኙ ታሪክ በዴቭ ላይ እንደምትደርብበትም ዛሬ ላይ ለባንቴሮን በግልጽ ነግረዋለች። እንዴት ይህንን ስራ ልትሰሪ ቻልሽ? በማለት ጠይቋታል። እርሱ እንደማይሄድ በምን እርግጠኛ ነኝ? እኔም የእርሱን በደል ልክ ሰው የሚገባው ሌላ ሰው በእሱ ላይ በመደረብ ነው በማለትም ነግረዋለች። ባንቴሮን በአነጋገሯ እጅግ በጣም ዝግንን አድርጎታል። ታዲያ ብስከ መጨረሻም እውነት አንቺ ነፍሰ ጡርነሽ በማለትም ለማረጋገጥ ሞክሯል። አዎ፣ በማይመለከት ነገር አትግባ። ይህኔ እግሮች ሸባ ባይኖሩ ኖሮ ከአንተ ነበር የማረግዘው አለችው። ብቻ ይህንን እንደ ደካማ ጎን በመጠቀም በሚያሳዝን ሁኔታ በጣም ግፍ እየተናገረች ነው። ወይዘሮ ሮዛ ሷንም በሚያሳዝን ሁኔታ ስቅስቅ ብላ ስታለቅስ ቆይታ ለዴቭ ሮዛ እየዋሸችው እንደሆነና ብዙ ነገር እንደሸወደችውም ገልጻለታለች። ከዚህ በኋላ በህይወቴ ጣልቃ አትግቢብኝ። ይኸው ደስታዬ ሙሉን ላደርግ ማግስቱ ላይ እገኛለሁ በማለትም የልጅ አባት እንደሚሆን አሁን በጉጉት እየተጠባበቀ እንደሆነና ሮዛ እንዳረገዘችለት በደስታም እየጨፈረ ይገኛል። ታዲያ ይህንን በመስማት ሔዋን በግልጽ ያልነገረቻቸው ብዙ የሚያስፈሩ ነገሮች ቢኖሩም ይመችህ በማለት ከእርሱም ለመራቅ ግዴታዋ እንደሆነባትም እየገለጸች ነው። ሌላኛው አሁን ላይ እያናደዳት ያለው የእዴብ እህት የሆነችው ሉሊት ናት። ሉሊት ወንድሟ ብዙ ነገሮችን መረዳት ባለመቻሉ ብዙ የሚያጣቸው ነገሮች እንዳሉ ለማስረዳት ሞክራለች። የትምህርት ቤት ፈተናዋ እንደደረሰና ማንበብ እንዳለባትም ለወንድሟ እየገለጸችለት ነው። ወንድማም እንዳትፈሪ ጎበዙኝ ይላታል። እኔ በአንተ በኩል እንጂ እኔ እንኳን እራሴ አቃለሁ ብለዋለች። በእርግጥም ዴቭ እንደ ሉሊት ጥንቃቄና ጥንካሬ ቢሆን ኖሮ ለዚህ ሁሉ ተጋላጭ ባልነበረ ነበር። ነገር ግን የሮዛ ክፋትና ተንጓሪ ያልተገለጠለት ዴቭ አሁንም እርሷ በምትነግረው ነገር እያመነ ብዙ ነገሮችን እየተጓዘ ይገኛል። የሮዛ በደል አላስችል ያላት ህዋንም እባክሽን ዴቭን በምታደርስበት ፈተና ለመነቻት ትገኛለች። በማይመለከትሽ ነገራት ሳንችን ተቆርቋሪ አደረግሽ በማለትም እየሰደበቻት ነበረ። አንድ ሰው እንዲሁ ሲበደል ማየት አልፈልግም። በዛ ላይ ደግሞ የወንድሜ ጓደኛ ነው ዴቭ ማለት። ስለዚህ ስት ጎጁ ዝም ብዬ ማየት አልፈልግም በማለትም ነግራታለች። እርሷን በመንገዴ የሚመጣብኝ ሁሉ እናቴ እምላለሁ፣ ማንንም ይቅር አልልም ለምን እናቴ ወለደችኝ አትሆንም? በማለትም ሮዛ መረር ብላለች። በስከ መጨረሻም ተሰብስበው በተቀመጡበት ሮዛ እርግዝና ያስደሰተህ አትመስልም ትላለች በአንቴሮን እንዲሰማላት በመፈለግ እርሱም እንዴት ነው ያላስደሰተኝ ነገ ለማቅፈው ልጅ በጣም በጉጉት እየተጠባበቅኩ ያለሁት እናም በጣም ደስተኛ ነኝ እያለ ይገለጸላት ነበረ። ሁሊትም ተጠርታ ያስቀመጠችውን ፋይል እየፈለጉ ነበር። ይህ ፋይል ግን በቀላሉ ልታገኘው አልቻለችም። ምክንያቱም ተንኮለኛዋ ሮዛ አጥፍታባታለች። እና ፋይሉ የለም እኮ እየተባባሉም ቤተሰቡ ውጥንቅጥ ወጥቷል። ግን ፋይልም ፍለጋ ላይ ሆኖ በስከ መጨረሻም ድንጋጤ ውስጥ ገብተዋል። ይህ ፋይል ምን አይነት ፋይል ቢሆን ነው? ለማንኛውም ሮዛ አሁንም ክፋቷ እንደቀጠለ ነው። ዴቭም እስካሁን ግራ ቀኝ መመልከት ተስኖታል። ሂዋንም በበኩሏ ልታድነው እየፈለገችው ዴቭን ካለበት ድባቴ እንዲመለስ የማታደርገው ጥረት የለም። ነገር ግን አንድም ነገር እየተሳካላት አይደለም። ማንኛውም በዛሬው ክፍል ትንሿ ሙሽራ ክፍል 24 ይህንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ሆንላችሁ እያልኩ ለቻናሌ አዲስ ሲሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትትና እየጠየቅኩ እዚሁ ተሰናበትኳችሁ። ባይ ባይ።